ሰላም ጤና ይስጥልን፣ ክቡራን የዩትብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ጀርመን ውስጥ የአንዲት የኤርትራዊት እጆች ተቆርጠው መንገድ ላይ መገኘታቸው ድንጋጤ የፈጠረ። በጀርመን ጥገኝነት ጠይቃ ነዋሪ የሆነችው ማንነቷ ለጊዜው ያልተገለጸ ኤርትራዊት ዌስትፋሊያ ከተማ ኤ45 ጎዳና ላይ ከቀሪው ሰውነቷ ተለይተው ሁለት እጆቿ ተቆርጠው ተገኙ። ሰኞ ማለዳ ላይ እጆቿ በአንድ አሽከርካሪ በጎዳና ላይ ታይተው ለፖሊስ የተጠቆሙት የዚች ኤርትራዊት የተቀረው አካሏ የት እንዳለ፣ እሷ በሕይወት ትኑር አትኑር እስካሁን ድረስ ምንም የታወቀ ነገር የለም። የስደተኛዋ ኤርትራዊት ማንነት በፖሊስ የተለያየው አንድ ዛፍ ስር ተቆርጦ ከተገኘው እጇ ላይ በተወሰደ አሻራ ምክንያት መሆኑንም ፖሊስ ገልጿል። በጀርመን ኮሎን የሚኖሩ የኤርትራውያን ኮሚኒቲ ውስጥ ተሳትፎ ያላቸው አቶ ወደብ ቴዎድሮስ ለቢቢሲ እንደተናገሩት ክስተቱ በሀገሪቱ ውስጥ ከፍተኛ ድንጋጤን የፈጠረ ሲሆን፣ በየሰዓቱ ሚዲያዎች እየዘገቡት ነው ብለዋል። ይህ አሰቃቂ ዜና ከተሰማ በኋላ በጀርመን በሚገኙ የኤርትራ ማህበረሰብ ዘንድም ከፍተኛ ሐዘን እና ድንጋጤ የፈጠረ መሆኑንም አብራርተዋል። የአንድ ልጅ እናት የሆነችውና ሁለት እጆቿ ከቀሪው አካሏ ተለይተው የተገኙት ኤርትራዊቷ ስደተኛ ባል እስካሁን የት እንደሚገኝ እንዳልታወቀ የጀርመን ጋዜጠኞች ዘግበዋል። ሰኞ ዕለት በወጡ የመገናኛ ብዙኃን ዘገባዎች የዚች 32 ዓመት ሴት ልጅ ነው የተባለ የሶስት ወር ሕፃን እጆቿ ከተገኙበት ስፍራ በቅርብ ርቀት ላይ በሚገኝ የኮፕቲክ ኦርቶዶክስ ቤተክርስቲያን ገዳም ደጅ በሕፃን ጋር ላይ ብቻውን ተገኝቷል። እጆቿ ተቆርጦ የተገኘው የኤርትራዊት ጥገኝነት ለመጠየቅ ከኤርትራ የመጣች እንደሆነች እና በቦን ከተማ የጥገኝነት ጠያቂዎች መጠለያ ማዕከል ውስጥ ተመዝግባ እንደነበረ ፖሊስ አስታውቋል። ከእናቱ ተለይቶ የተገኘው ጨቅላ ልጁ በአሁኑ ጊዜ በልጆች ማቆያ ውስጥ እንክብካቤ እየተደረገለት እንደሆነም ታውቋል። የኤርትራዊት ሴት እጆቿ ወድቀው የተገኙት ቦታ ትኖርበት ከነበረው አካባቢ ርቆ የሚገኝ መሆኑን አነጋጋሪ ሆኗል። የክስተት የተሰሙ አንዲት ሴት እሁድ ከሌሊቱ ዘጠ ሰዓት ለሰኞ አጥቢ ያልተለመደ ነገር መንገድ ላይ ተመለከትኩ ብላ ለፖሊስ ጥቆማ በመስጠቷ ነው። የአደጋ ጊዜ ሰራተኞች ቦታው ሲደርሱ ሁለት የተቆረጡ እጆች ዋና መንገድ ዳር ተጥለው አግኝተዋል። ጥቆማ የደረሳቸው የፖሊስ አባላት በኦልፒሱድ እና በፍሪድንበርግ መገንጠያ መካከል እጆቿን ያገኙበትን ስፍላ ለትራፊክ ዝግ አድርገው ቆይተዋል። በኋላ ላይ በወጡ ዘገባዎች መሰረት ሁለቱ የተቆረጡ እጆቿ የአንዲት ሴት ናቸው ሲሉም የጀርመን ጋዜጠኞች ዘግበዋል። የግዛቱ አቃቤ ሕግ ምን ያህል የአካል ክፍሎች እንደተገኙ በትክክል ባይናገርም የጣት አሻራ ምርመራው ግን የኤርትራዊት ሴት መሆኑን ማረጋገጡን የመገናኛ ብዙሃን ዘግበዋል። እጆቿ ብቻ እንዴት ተቆርጠው ሊገኙ ቻሉ የሚለው ገና አሁንም ድረስ ያልተፈታ እንቆቅልሽ ቢሆንም፣ ነገር ግን ቅድመ ምርመራዎች እንደሚያሳዩት ክስተቱ በመኪና አደጋ ያጋጠመ ሊሆን እንደማይ እንደማይችል ነው። በዚህ የፈረንጆች ዓመት መጀመሪያ ላይ ከኤርትራዊያን ቤተሰብ የተወለደ አንድ የስድስት ዓመት ህፃን ከትምህርት ቤት ለቀናት ጠፍቶ ከቆየ በኋላ በወይልምበርግ አቅራቢያ በሚገኝ ወንዝ ውስጥ ሞቶ መገኘቱ ይታወሳል። በ2024 የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እንዳስታወቀው በተለያዩ ሀገራት ከ683 ሺህ በላይ ኤርትራዊያን ስደተኞችና ጥገኝነት ጠያቂዎች ተመዝግበዋል። ጀርመን ኤርትራውያን ስደተኞችን በመቀበል በአውሮፓ ቀዳሚ ሀገር ነች። አብዛኞቹ እነዚህ ስደተኞች ሀገራቸውን ለቀው ወደ ጎረቤት ሀገራት ለመሻገር ከዚያም አደገኛውን የሳህራ በረሃና የሜዲትራንያን ባህር አቋርጠው ወደ አውሮፓ ለመሄድ ሕይወታቸውን ለአደጋ ያጋልጣሉ። ሰላም ጤና ይስጥልኝ ውድ የዩቱብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና